እሺ፣ ጥያቄ አለ አው ጥያቄ ምንድነው? የአዳም ኃጢያት አለብን ወይስ እየለብንም የሚለው ነው። የለብንም። በእስልምና አንድ ሰው የማንንም ኃጢያት አይጠይቅም? ራሱ ከሰራ ራሱ ነው ተጠያቂነቱን የሚወስደው። አላህ በቁርአን ላይ ሲናገር

ይሄ ነገር መጽሐፍ ቅዱስም ላይ ልክ እንዲሁ ህዝቅኤል ምዕራፍ 18 ቁጥር 20 ላይ ምን ይላል? ኃጢያትን የምትሰራ ነፍስ እርሷ ትሞታለች አለ። ማንም ነፍስ የሌላ ነፍስ ኃጢአት አትሸከምም። ልጅ አባትን ኃጢያት አይሸከምም፣ አባትም የልጅን ኃጢያት አይሸከምም እያለ ይናገራል። እሺ፣ ይሄ ነው አይ መጽሐፍ ቅዱስ ላይማ መጽሐፍ ቅዱስ ላይ የአዳም ኃጢአት እንዳለብን ይናገራል። ማስረጃ አንደኛ ቆሮንቶስ ምዕራፍ አስራ አምስት ኦኬ ሁሉ በአዳም እንደሚሞቱ ሁሉ ስለመሞት አይደለም፣ የኃጢአት ውርሰት አለባችሁ የሚለው እዛ ጋር አለ የአዳም ኃጢአት ውርሰት አይ ያው ሚ ኃጢአት ነው የሚገለ ሰውን አይደል ያ ኃጢያ አዳም እኮ እኔ ግን በእስልምናው በኩል ጠይቀ፣ ለምሳሌ አዳም ሀጢያት ሰርቶ በአዳም ሀጢያት ማን ጠየቅ ከሆነ ለምንድን ነው ሁላችንም ከኤሌኔት ገነት የተባረርነው? መቼ ተባረርክ አንተ አንተ አሁን ያለነው ገነት ውስጥ ነው። የዛን ነበርክ ተወልደሃል ገነት ውስጥ ኖ አዳም ሲባረር ሁሉም የሰው ልጁ ነው የተባረረው። አዳምና ሔዋን ናቸው የተባረሩት እኛ ሳይ ለምን እዛ አልተፈጠርንም? እኮ ለምን አልተፈጠርንም? ሌላ ጥያቄ ነው፣ ግን አልተባረርክም። እሱን ምን መጀመሪያ መቼ ተባረርክ? መቼ ተፈጠርክ? ሲጀምር ያው አዳም የወጣበት ስለተፈጠርን ኦልሬዲ እኔም አብሬ ወጥቻለሁ ብዬ ነው እኔ ማምነው፣ እና እኛ እዛ ለምን አልተፈጠርን የሚለው መለሰልኝ እስቲ በሌለ ነገር ለምን አመክ አንተ ሰዓት ኖር እዛ ተባረር ያለሁ የሚለውን ከየት ነው ያመጣነው? እንግዲህ መጽሐፍ ቅዱስ ላይ ሳና በምን ይላል መሰለ በአዳም ምክንያት ወይ መጽሐፍ ቅዱስ ላይ ልገባ ስንቅድም እስንተ ስላልከኝ ለጊዜው እሱን አቋርጠው ኢስላምን ጨርስ ስለዚህ በሌለህበት ነገር ላይ ተባረሃል አይባልም ስህተት ነው ይሄ ይሄ የነበረው ማን ነው ከተባለው ገነት ውስጥ አዳምና ሕይዋን ናቸው የዛፉን ፍሬ እንዳትበሉ የተባሉት እነርሱ ናቸው እኔ እናንተ አልተባልና እኔ እናንተ አልተፈጠርን ይወታል አረ ስለዚህ ያው ማንን ነው የሚመለከተው ከተባለ እራሳቸውን አዳምና ሕይዋንን ነው አላህ ምን አላቸው ቁርአን ላይ

ከዚያስ ፈተኩና ሚነ ዛሊሚን ከበላችሁ ነፍሳቸውን ከበደሉት ሰዎች ትሆናላችሁ አላቸው። ሁለቱን ብቻ ነጥሉ። ከዚያ በኋላ በሰይጣን ጉትጎት አማካኝነት ተሸውደው በሉ። ከዚያ ውረዱ ተባሉ። እነሱ ናቸው። ስለዚህ የዛፏን ፍሬ የበሉት ኃጢያቱን የሰሩት እነሱ ናቸው። እንዲሁም ደግሞ የወረዱት እነሱ ናቸው። አንተ የዛፏን ፍሬ አልበላህም፣ አልወረድክም። እዚህ ወደ ጀነት ሰው መግባት የሚችለው እንዴት ነው? ዳግም ወደ ገነት ሊገባ የሚችለው እንዴት ነው? ወደ ዘላለማዊ ህይወት ሊገባ የሚችለው የሚለውን መንገድ ደግሞ አምላክ አላህ በየጊዜው ከአዳም ዘር ነብያት የሚባሉን እያስነሳ ያንን ወደ ገነት የሚገባ መንገድ ኢስላምን አስተማረ። አሁን የነገር ነገር እኛ የአዳም ፍጥረቶች አለንም የሚል ኮንሴፕት ያለው ከሆነ እናንተ የአዳም ልጆች ነን አለ። ሁላችንም ወደ ኋላ ብንቆጥር ሁላችንም ሄደን ሄደን የምንቆመው አዳም ጋር ነው። ስለዚህ አዳም ጋ ምንቆም ከሆነ አዳም ያችን በለስ ወይም ያችን ፖም በልቶ ከኤደን ገነት ከወጣ እኔና አንተ ያንን ነገር ስላላደረግን ደግመን መፈጠር የነበረብን ኤደን ገነት ውስጥ ነው። ልክ አዳምና ሄዋን እድሉን አግኝተው አዳምና ሄዋን እድሉን አግኝተው ፍልስፍናም ይሰማል እኮ ወይንስ እምነትን ነው መሰረት አድርገን የምናወራው እስኪ ንገረኝ እምነትን መሰረት አድርገን የምናወራው ከሆነ መጽሐፍን ወይዘህ አውራ ወይ መጽሐፉ ላይ ያለውን እኔን ጠይቀኝ ከዚያ ውጭ ግን ፍልስፍና አይሰራም እምነት ላይ አምላክ በመጽሐፍ ላይ እኔ ፍልስፍና እየሰራሁ አይደለም ያለሁት ያለውን ነገር እያስረዳሁ ነው አንተ እኮ ብዙ አወራ እኔ ላውራ ደግሞ እድል ስጠይቅ እኮ መጽሐፍን መሰረት አድርገህ አውራ ሎጂክ እያስቀመጥኩልህ ነው። አንተ ሎጂክ ያስቀመጥክልኝ፣ አየህ፣ አለ እሱ ጋር ነው እየሄድ ካለው፣ አንተ ያስቀመጥክልኝ ሎጂክ አይደለም እምነት። ሎጂክ እና ፍልስፍና እምነት ላይ አይሰራም። እስከ መቼ ድረስ እንንገራቸው? በፈጣሪ ወይ መጽሐፌ ላይ ያለውን መሰረት አድርገህ አውራ፣ ወይንም መጽሐፌ ላይ ያለውን ጠይቀኝ እና ተረዳ ገብተዋል አይደለም። ትናደዳለህ። አሁን የሚያነድድ ነገር ምን ተፈጠረ? አባቴ መናደድ አይደለም አካሄድህ ስህተት እንደሆነ እያልኩ ነው። ለምን ስህተት ይሆናል? ወንድም ለምን ስህተት ይሆናል? አንተ ሲሆን ስህተት አይደለም፣ የኔ ሲሆን ስህተት የሚሆኑበት ምክንያቱ ምንድን ነው? ሎጂክህ ስህተት ነው። እ እምነት ላይ ሎጂክ ይሰራል ብለህ ታምናለህ? አንተ ጋ ነው። አንተ እኮ ሎጂክ ነው ያመጣህልኝ፣ አይደለም መጽሐፌን እንግባባ ወንድሜ ሁሴን አንተ ጋር እንድገባ ሰው ኢንቫይት ያደረገኝ እና እኔን ፈልገው ተብዬ ያን ያሳስበኝ ግን ይኸውልህ ስታወራ ስለ እምነት ሲወራ መለኮታዊ መጽሐፍቶች አሉን ከኔም ጋር ካንተም ጋር በዚያ ላይ እምነት ወደምት እንጀራ ስለዚህ የእግዚአብሔርን ቃል ለምሳሌ ያንተን መጽሐፍ ተቀሽ ነው የምናገረው ያንተ መጽሐፍ ያንተ መጽሐፍ ምን ይላል የሰው ልጅ በራሱ ኃጢአት ነው እንጂ የሚጠየቀው የሰው ልጅ በአዳም ኃጢአት አይጠየቅም ብሎ ያስተምራል። ያንተ የእናንተ መጽሐፍ የሰው ልጅ በራሱ ኃጢአት ይጠየቃል ብሎ ካስተማረ፣ አዳም በሰራው ኃጢአት አዳም ብቻ ተቀጥቷል ብሎ የሚያስተምር ከሆነ እኔ ደግሜ መፈጠር የነበረብኝ አዳም ባጠፋበት በኤደን ገነት ውስጥ እንጂ መልሼ አዳም በተባረረበት ዓለም ላይ እኔ መፈጠር የለብኝም። ስለዚህ እኔ መፈጠር እኔ መፈጠር የነበረብኝ ኤደን ገነት ነው። ለምን ኤደን ገነት አልተፈጠርኩኝም? እሱን መልሰልኝ እስቲ። ኃጢአት ማለትስ ማለት ነው? ትርጉም። አለመታዘዝ። ኦኬ፣ አለመታዘዝ። በጣም ጥሩ። አንተ ያንን ትእዛዝ አዞሃል አላዘዘህም? እግዚአብሔር አምላክ የትኛውን ትእዛዝ አዳምና ሔዋን በኃጢአት ምክንያት ነው አይደል የተባረሩት? አዎ። በጣም ጥሩ ያ የታዘዙ ትእዛዝ ምን ነበር? አትብሉ፣ አንተን አትብላ ብለ አዘዋል? አላዘዘም። እግዚአብሔር አላዘዘኝም። ስለዚህ ኃጢአት የለብን። አልፈጠረኝም። እኔን እዛው ቢፈጥረኝ ኑሮ ያዘኝ ነበር። ስለዚህ አይ ወስነው እያልኩኝ ያለሁት እኛ አልተፈጠርንም እዛ እያልኩህ እኮ ነው። አሁን ምን እእቄ ሱ እኮ ጥያቄ ኮስ ለን ተፈጠርንም ስለዚህ እግዚአብሔር ተሳስቷል ማለት ነው አንተን እዚህ መፍጠሩ ምክንያቱም ሀጢአት አላደረክም አንተ ተሳስቷል እንግዲህ አለብኛ ሀጢአት ስላለብኝ ነው ብዬ ነው የማምነው ለዚህ ተሳስቶ ሳይሆን ሀጢአት አለብኝ ማለት ነው እኔ ሀጢአት ማለት ትርጉሙን ነገርከኝ ቅድም ምንድን ነው ስልህ አለመታዘዝ አልከኝ አንተ ያንን ታዘሃል ወይ የዛፏን ፍሬ እንዳትበላ ብዬ ስጠይቅህ አልታዘዝኩም ነው ያልከኝ ስለዚህ ለምን ስትለኝ እኔ እዚያ አልተፈጠርኩም አልኩ እኮ ስለዚህ አንተ ኃጢአትን አድርገሃል አላደረክም? በአዳም ውስጥ አድርጌያለሁ በራሴ ግን አላደረኩም። አይዋ አይ አይደለ? ስለዚህ ኃጢአትን አላደረክም። ኃጢአት ማለት አለመታዘዝ ማለት ነው ተባብለናል፣ አይደለ? አለመታዘዝ ስንል ጊዜ የሆነ ትዕዛዝ መጥቶ ያንን አለመታዘዝ አለመፈጸም ማለት ነው። ስለዚህ ያ ትዕዛዝ ምንድን ነው ብዬ ስጠይቅህ የዛፋን ፍሬ አትብሎ የሚለው ትዕዛዝ ነው አልከኝ። እሱን አንተ አልተሰጠህም፣ ያንተ የለህም ነበር ያ ትዕዛዝ ሲሰጥ አይደለ? አዎ ዋስለዎዎ አልነበርኩም። ስለዚህ ኃጢአት የለብህም። አንተ ኃጢአት ከሌለብህ ለምን ምድር ላይ ተፈጠርክ? እግዚአብሔር ተሳስተዋል ማለት ነው። እዚያው በገነት ውስጥ ሊፈጥርህ ይገባ ነበር አንስ። ስለዚህ እግዚአብሔር ተሳስተው በሙስሊም አስተምሮት መሆኑ ነዋ። እንግዲህ ይ እግዚአብሔር ነው ያልኩህ። እግዚአብሔር አንተን ምድር ላይ ሰው በመፍጠሩ ተሳስተዋል። ምክንያቱም አንተ እኔ ኃጢአት የለብኝ። በሙስሊም በሙስሊም ቁርአን ተሳስቷል፣ የሚል ትርት ድምዳሜ ላይ የምንደርሰው እግዚአብሔር እያልኩ እየጠየኩ ተሳስቷል። ስለዚህ አዋልከኝ፣ በራስ ወጥመድ ተያዝክ። ምንም የተለየ ነገር አይደለም። እኔ እኛማ ሀሳቤን ወለ እኛ ግልጽ አሁን እኔ ወደዚህ ወደዛ አታደርገው አዳም ኃጢአት አድርጎ አዳም ከተባረረ እኔ ኃጢአት ስላደረግኩ እኔ መፈጠር የነበረብኝ እዛ ነው ነው እኔ አልታዘዝኩም ቆይ ስለዚህ እግዚአብሔር ተሳስቷል ማለት ነው አንተን እዛ ስላልፈጠረ እኮ አሁን እንደዛ የሚያስኬደው የቁርአኑ ትምህርት ነው አሁን ወደዛ የሚያስኬደኝ አይደለም አይደለም ስለ ቁርአኑ እኔን ጠይቀኝና እኔ መልስልሃለሁኝ ስለ አንተ ሄለን ሚዛን ስታመጣ ጊዜ ትመዘናለህ መጀመሪያ ጅማ አንተ ሄለን ሚዛን አመጣህ አይደለ ሀጢያት እስካላደረግኩኝ ድረስ እዛ ነበር መፈጠር ያለብኝ አልክ ጎታ አይደለ ኃጢያት አድርገሃል ስለ አይ አላደረግኩም አልከኝ ስለዚህ እዚያ ነበር መፍጠር ያለበት እግዚአብሔር አንተን እዚህ መፍጠሩ ተሳስቶ ማለት አይደለ ተሳስቶ አይደለ በአዳም ምክንያት ኃጢያት ሰርተሃል ብሎ ያባረረኝ የቱ ጋ ነው በአዳም ምክንያት ኃጢያት ሰርታችኋል ብሎ ኢየሱስ ክርስቶስ የተናገረው ማስረጃው ጋር በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በአዳም ምክንያት ኃጢያትን ሰርተሃል ብሎ የተናገረበት ቦታ የቱ ጋ ነው አንደኛ ቆሮንቶስ ምዕራፍ 15 ላይ ሁሉ በአዳም ኢየሱስ ክርስቶስ ኢየሱስ ክርስቶስ በአዳም በኩል ኃጢአት ወደ እናንተ ተላልፏል ያለበት አንድ ቦታ ላይ ጋ ነው። አሁን ጌታ ኢየሱስ የተናገረው ነው የፈለግከው ወይስ አጠቃላይ መጽሐፍ ቅዱሱ። ኢየሱስ ክርስቶስ ነው አዲስ ኪዳን አስተማሪ አይደለ? ኢየሱስ ነው ኢየሱስ ክርስቶስ ጳውሎስ። ስለዚህ ክርስቶስ ያላስተማረውን ትምህርት ካመጣ ሐሰተኛ ነው ማለት ነው። ምክንያቱም በክርስቶስ ትምህርት የማይኖር እርሱ ሐሰተኛ ነው እያለው መጽሐፍ ቅዱስ ይናገራል። ከክርስቶስ ትምህርት ውጭ ከሆነ ያስተማረው ኢየሱስ ክርስቶስ ማነው? ጳውሎስ የተረገመ ነው። ምክንያቱም መጽሐፍ ቅዱስ ምን ይላል? ከወንጌል ከተሰበከላችሁ ወንጌል ውጭ ሌላ ወንጌል የሚሰብካችሁ የተረገመ ይሁን የሰማይ መላእክትም ቢሆን ይላል። ስለዚህ ጳውሎስ የተረገመ ነው። እሱን የሚለው እኮ ጳውሎስ ነው። ስለዚህ ለምን ጠቅሰዋል አንተ እኮ። ስለዚህ ጳውሎስ በራሱ ንግግር የተረገመ ይሆናል ማለት ነው። ምክንያቱም ኢየሱስ ክርስቶስ ከሰበከው ወንጌል ውጭ ነው እና የሰበከው ኢየሱስ ክርስቶስ አንዲት ቦታ ላይ በአዳም በኩል የተላለፈባቸው ኃጢአት አለ ብሎ የተናገረበት ጥቅስ አለው ወይ አይደለም? ማለት እኔ አሁን የጠየቀኝ ጥያቄ ነው። ለመናገር ኢየሱስ ክርስቶስ በአዳም ምክንያት ኃጢአትን አለባችሁ ብሏል ብለህ ከጠየቀኝ እስካሁን ድረስ በመንባቤ ውስጥ ወይ አሁን አላስተዋልኩትም ወይ እስካሁን ድረስ አላገኘሁትም ብየኔ ነው። ኦነስ ሶሆም ማለት ነው የለም ጭራሽ አዳም የሚለውን ስሙን እራሱ አላነሳ። የሚገርመኝ ኢየሱስ አንድ ነው ያለው አዳም አላለ። አው ሁሴ አሁን ኦናሶ የሳውራ ነው በመንባቢው ውስጥ አላገኘውም። ነገር ግን ከክርስቶስ ትምህርት ውጭ ከሆነ ሐሰተኛ ትምህርት ነው። ጳውሎስ አንጥቶ ያስተማረ ማለት ነው። እንግዲህ የጳውሎስ ትምህርት እኔ ሙሉ ለሙሉ የእግዚአብሔር ቃል ነው ብዬ ነው የማምነው። ከክርስቶስ ትምህርት ውጭ ከሆነ ክርስቶስ ያላስተማረው ነገር ለምሳሌ ክርስቶሱ ሁሉም ነገር አላስተማረም፣ አጥተር አስተምሯል። ቃል በቃል የተናገረበት ያሳያለሁ። ሁሉን ተናገረላለሁኝ በግልጽ አንዴት እንደ እደበኩት ነገር የለም ብሏል። ምን ኢየሱስ አሁን ለምሳሌ አይ፣ አሁን ኢየሱስ ለምሳሌ ኢየሱስ ያስተማረው ነገር አለ፣ ኢየሱስ ያላስተማረው ነገር አለ። ስለዚህ ክርስቶስ ያለው አሁን ከክርስቶስ ትምህርት ወጪ የሆነ ትምህርት ቢያስተምረው አንድ ሰው ትቀበለዋለህ ማለት ነው የእግዚአብሔር መንፈስ ያደረባቸውና መጽሐፍ ቅዱስ መጽሐፍ ቅዱስ ነው ብለው በቤተክርስቲያን ቀኖና የተደረጉትን መጽሐፎች ሁሉ እንደ እግዚአብሔር ቃል ነው የምንቀበላቸው ክርስቲያኖች ማለት ነው። ማነው የእግዚአብሔር መንፈስ ያለበት? ጳውሎስ ነቢያቶች ኦኬ፣ የእግዚአብሔር መንፈስ በመኖሩ በሱ ላይ ጥርጥር ውስጥ ነበረ። እኔ የእግዚአብሔር መንፈስ ያለብኝ ይመስለኛል እያለ ይናገረ። ምን ትላለህ? የት ላሳይ፣ ቀላውጣልህ የእግዚአብሔር መንፈስ ያለብኝ ይመስለኛል። አዎ፣ ለናሳይ፣ እሱን ቀላውጣ፣ እስቲ እሱን ቀላውጣልኝ። ቀላውጣልሃለሁ። ለብረን ደም አይ ከእራስ ያንዳች አልናገረም። ኦኬ፣ እኔም ልሰማህ ዝግጁ ነኝ። አንድ ምንድን ያልከኝ፣ የእግዚአብሔር መንፈስ ያለብኝ ይመስለኛል። እሺ መጽሐፍ ቅዱስ ይዣለው፣ ጥቅስ ካለ ንገረኝ። አንደኛ ቆሮንቶስ ምዕራፍ ሰባት ቁጥር 40 አንደኛ ቆሮንቶስ ምዕራፍ ሰባት ቁጥር 40 መቀጠል ትችላለህ። ብዙ አረና አንብበው። እግዚአብሔር መንፈስ ያለብኝ ይመስለኛል እያለ ጳውሎስ የተናገረው፣ እሺ ምን ይላል? አንብበው እስኪ አንብበው እባክህን የእግዚአብሔር መንፈስ ያለብኝ ይመስለኛል ብሎ የተናገረበትን ጥቅስ ሴት ባሏ በህይወት ሳለ የታሰረች ናት ባሏ ቢሞት ግን በጌታ ይሁን እንጂ የወደደችውን ልታገባ ነጻነት አላት እንደ ምክሬ ግን እንዳለች እንደ ምክሬ ግን እንዳለች ብትኖር ደስ ደስተኛ ናት እኔ ደግሞ የእግዚአብሔር መንፈስ በእኔ ያለ ይመስለኛል የእግዚአብሔር መንፈስ በእርሱ ላይ በመኖሩ እርግጠኛ አልነበረኝ። ያለብኝ ይመስለኛል የእግዚአብሔር መንፈስ በእኔ ላይ ያለ ይመስለኛል እያለ ይናገራል። ይሄ ብቻ አይደለም፣ ይገርምሃል። ማን ነበር ስለ ይቅርታ እና ሌላ ቦታ ላይ ጳውሎስ ምን ይላል መሰለህ? እኔ እንዲህ ስናገር እኔ ጌታ እንዳዘዘኝ የምናገር አይምሰላችሁ፣ በሞኝነት ነው የምናገረው እያለ ይናገራል። ጌታ እንዳዘዘኝ አልናገርም ይላል። አምላክ አዙት አይደለም የሚናገረው ጳውሎስ ላሳየ እንደዚህ ያለበትም። እሺ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17። ሁለተኛ ቆሮንቶስ ምዕራፍ 11 እሺ ሁለተኛ ቆሮንቶስ ምዕራፍ አስራ አንድ ቁጥር አስራ ሰባት ለአንብበው። ይህንንም ከአስራ ስድስት ጀምረዋለሁ። ለማንም ሰው ሞኝ የሆነው አይምሰለው ያለዚያ ግን እኔ ደግሞ ጥቂት እመካ ዘንድ እንደሞኝ እንኳን ሆኜ ተቀበሉኝ። ቁጥር 17 እንደዚያ ታምኜ ብመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም። የሰላ አ በሞኝነት የሚናገረው ጌታ እንዳዘዘኝ አልናገርም። አለበቃ ስለዚህ ጌታ ዘፋረ የሚናገረው ጳውሎስ ማን አዘዘው ነው የሚናገረው ስንል፣ ጌታ አደራዘውኝ አይደለም ብሎ ቃል በቃል ተናገረ። ከዚህ የበለጠ ምን ይምጣ? ሌላ ቦታ በቦታ እሰጥሀለሁ ያለ ጌታ ትእዛዝ እንደሚናገር እንዲህ ብታደርጉ እኔ መልካም ይመስለኛል፣ ጥሩ ይመስለኛል እያለ ይሄ ግን እኔ ያልኩኝ እንጂ ጌታ አላለም ይላል። የሚገርመህ እኔ ምናልባት ይሄንን ለምን በዚህ አቅጣጫ አንተ ተረዳኸው ወይም ደግሞ ይሄን በአቅጣጫ ለምን አንተ ይሄንን እንደዚህ ያስቀመጥከው ብዬ አልናገርም ነገር ግን ምናልባት ይረዳህ እንደሆነ ባላውቅም አንድ ሀሳብ ብናገር ደስ ይለኛል ለእኔ እንዲረዳኝ አዎ ለምን ለእኔ ምን ይሰራልኛል ለአንተ ነው እንጂ እንዲረዳህ እያስገዝክ እኮ ነው ጌታ ሳያዘው በራሱ የተናገረ ሰው እንደሆነ ልናገራ አሁን እኮ አንተ እኔ እንዲረዳኝ ነግረህኛል ተቀበልኩ እኮ ያንተን ሀሳብ መጽሐፉንም አንብባልከኝ አነበብኩለህ እኔ ደግሞ ምን የሚባል ነገር አለ መሰለህ በመጽሐፍ ቅዱስ ላይ መጽሐፍ ቅዱሳዊ አውድ የሚባል ነገር አለ ለምሳሌ አንተ አሁን ይሄንን ምንባብ እችን ቃል ብቻ አንዷን ቃል በጭቀህ እንደዚህ ብሏል ብትለኝ አላለም አለልህም ብሏል ነው የምልህ። ነገር ግን የመጽሐፉን አውድ ግን ባስረዳህ ግን ምን ማለት እንደፈለገ ግን ይገባሃል። እዚህ በፊት ሳጥቷሽ ይሄን ቃል አንብበው ታውቃለህ። እኔ መጽሐፍ ቅዱስን በትንሹ ከሰባት ወይም ከስም ጊዜ በላይ ብያለው ሙሉ ነው የምነግረው። ይሄን ጥቅስ ታራ ይሄን ነው ያያ ከዚህ በፊት አይደራ ታውቃለህ። እንግዲህ አንተ የፈለግከውን ያልከ ምልከታንና የራስን ግምገማ ማስቀመጥ መብት አለ። በቃ ለማንኛውም አሁን እዚህ ጋር ጳውሎስ ጌታ እንዳዘዘኝ አልናገርም ብሏል አላለም? አንተ በጠቀስከውና አንተ ቨርሷን ብቻ ባወጣው መሰረት ብሏል። እኔም ፍታ መጽሐፉን ነው ጳውሎስን ነው የጠየቅኩ ያለሁት፣ ጌታ እንዳዘዘኝ አልናገርም ብሏል አላለም? ይኸውልህ እየነገርኩህ ያለውን ስማ። አንተ እንዳወጣኸው፣ አንተ እንዳልከው ሐሳብ ኧረ በፈጣሪ ለምን ወደ እኔ ያስጠጋለህ? እዛ ጳውሎስ ታደገው እያልኩ ነው ያለሁት እኮ አንተ እኮ ጥቅሱን የጠቀስከው እሱ እኔ አይደለም ከወጣሁ ጥቅሱን አንተ ላይ የጠቀስከው ጳውሎስ ጳውሎስ ጌታ እንዳዘዘኝ አልናገርም ብሏል አላለም? ብሏል አንተ እንደጠቀስከው፣ አንተ እንዳሰብከው። እሺ ማናዘቱ ነው የተናገረው ንገረን። በጣም አሪፍ። አሁን መጽሐፍ ቅዱሳዊ አውዱን ላስቀምጥልህ፣ ትሰማኛለህ? ፈቃደኛ ነህ? ያለ መጽሐፉ ላይ ያለ ጥቅስ ካለ እንብበህ አሁን አስረዳን። ከኪሳ አይደለም ከኪሳ አንሰማ ነው። እዚህ ይሄን አንተ የተቀስከውን ጥቅስ ነው ማማውራለ ይሄን አንተ የተቀስከውን ጥቅስ ማን ያዘ? እሱ ነው የምነግርህ እኮ ማን ያዘ? ይኸውልህ በደንብ ስማኝ አንድ ጊዜ መልስ እና ታስረዳናለህ። ማን ነው ያዘዘው? ጌታ ካላዘዘው ማን ያዘዘው? ጳውሎስ ነው። ይኸው እኔን በሞኝነት የምናገረው እኮ አለ። ያዘዘው ማን ይባላል? ማነው አካሉ ጳውሎስን ያዘዘው አካል ማን እንዳዘዘው አይናገርም። በመሆኑ ነው የምናገረው ነው የሚለው በመንባብ ውስጥ ያሰለም። ስለዚህ ጌታ ካላዘዘው ማን እንዳዘዘው አታውቅም። ታዲያ ማን እንዳዘዘው ሳታውቅ እንዲህ አንተ አንተ ማን ነው ያዘዘው ነው የምትለው። ያውና ጌታ ካላዘዘው ማን ነው ሊያዘዘው የሚችለው ከተባለ ሰይጣን ነው። ሰይጣንም እንደሆነ ማስረጃ ነው። ሰይጣን መልእክተኛ እንደሆነ ጳውሎስ እስተ አ ጳውሎስ የሰይጣን መልእክተኛ እንዳለው እስተ መልእክተኛ የሰይጣን መልእክተኛ እንዳለው ጥቀስ። አንድ አምጣ። አሁን አብሽር፣ እሰጠዋለሁ። ስንት ላይ ልክፈት? ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 እዚሁ ጋር ማለት ነው። እሺ። ስለዚህም በመገለጥ ታላቅነት? እንዳልታበይ የሥጋዬ መውጊያ እርሱም የሚያስ የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ይኸውም እንዳልታበይ ነው። የሰይጣን መልእክተኛ ተሰጥተታል አይደል ጳውሎስ? አዎ ምክንያቱም ምንድን ነው እንዳልታበይ። መልእክተኛ ማለት ምን ማለት ነው? እ መልእክተኛ ማለት ምን ማለት ነው? ትልቁ ከእግዚአብሔር የተላከ ሰይጣን ነው። ስለዚህ ያ የተላከለት? እግዚአብሔር ነው ሰይጣን ነው የላከው። ነው ጳውሎስ ጌታ። ስለዚህ እግዚአብሔር ነው ለጳውሎስ ሰይጣንን የላከለት ማለት ነው። ያው አሁን እኮ አንተ አሁን በምትለው መሰረት ብያለሁ ቅድም። አዎ እኔ አላምኩና ሦስተኛ ነው። ወደኔ አታስጠጋ። ሁለተኛ እኔ መሰለኝ እየጠቀሰ ምናልባት እሱ አንተ እየጠቀስክ ነው ያለው። ለወለዚህ ወራ ተማስጠጋለህ። ለምን መሰለህ ጳውሎስ ጋር እንዴት ተረጋጋ አንተ ይሄ መልእክተኛ ሰይጣንን ይላከለህ። አንዴ አዳምጠኝ። ይኸው መጽሐፍ ቅዱስን እያነበብን ወደፈለግነው አቅጣጫ እንጠምዘዝ ብንለው መጠምዘዝ እንችላለን፣ እንደፈለግን መጠምዘዝ እንችላለን። ነገር ግን ቅድም እንደነገርኩ ነው የመጽሐፍ ቅዱሱን አውድማ ትረዳ ከሆነ እዚህ ቦታ ላይ ጳውሎስ ምን እየተናገረ እንደሆነ አንድ አንድረስታ እንደማድረግ እምትፈልግ ከሆነ ጊዜ ስጠኝ፣ በጥቂት ጊዜ ውስጥ ላብራራለህ። ከላይ ጀምረን የእግዚአብሔርን ቃል ስናነብ ምን እያለን እንደሆነ ይገባናል። እሺ፣ ነገር ግን ሌላ ሰርፕራይዝ ሰጠኝ። ሌላ ምንም እኔ አሁን ሰርፕራይዝ የሆንኳ አይደለም። ባይ ዘ ዌይ እኔ አንተ እንዴት መጽሐፉን አንተ መጽሐፉን እንዴት እየተረዳኸው እንደሆነ እየገባኝ ነው። ያለው ምንድን ነው የተረዳሁት? ንገረኝ። ጥቅሶችን ብቻ የሆነ ፎልት ጥቅሶች የሚመስሉትን የሚመስሉ ናቸው ይሆኑ አይደሉ። አንተና ካነሳውት መካከለ ልመካ ብወድ ሞኝ አልሆንም፣ እውነትን እላለሁና ሞኝ ባልሆን እውነትን እላለሁና ነገር ግን ማንም ከሚያይ ከእኔም ከሚሰማ የምበልጥበት አድርጎ እንዲቆጥረኝ ትቻለሁ። ከማንም በልጣለሁ። ነገር ግን እሱን ትቻለሁ። ነው ነው የምመካበት እ እየሰማይ ነው የምበልጥበት አደርግ እንዳለኝ ስለዚህም፣ በመገለጥ ታላቅነት እንዳልታበይ በመገለጥ ታላቅነት እንዳልታበይ፣ ወይም ደግሞ በውስጤ በልቤ ውስጥ ሌላ ትዕቢት እንዳይሰማኝ ነው የሚለው እ እንዳልታበይ የስጋዬ መውጊያ የስጋዬ መውጊያ ማለት ምንድን ነው? ይሄ ወደ መጀመሪያ ወደ ኦሪጂን መጽሐፍ ስትሄድ ማለት ነው ህመም ላይ እንደነበረ ነው የሚነገረው። ሰውየው ታመም የነበረ በህመም ነበርኩ። አዎ፣ ወደ ኦርጂ መጽሐፍ አዎ፣ የመጀመሪያው መጽሐፍ ነው ነበር መጽሐፍ ቅዱስ ቋንቋ ላይ